እኔ እናንተ ከድሮም ጓደኛሞች ነን። ሌላ ሰው አምጥታ ፍራንክ ማረግ አቅቷት አይደለም። እኔ እናንተ ጓደኛሞች ስለሆን ስለምትተማመንብን ስለምትተማመንብኝ ነው እንጂ ሌላ ሰው ታመጣ ነበረ። ስለዚህ ሄደን እዛ ያለውን ነገር እናስረዳት እና ይቅርታ ትልካለች፣ ይቅርታ በላት እያለው ነው። እሱ ደግሞ እንግዲህ ወደ ቤተሰብ ብላ ነው የሄደችው ከቤተሰብ ደግሞ ቅሪ ማለት አልችልም፣ መከልከል አይቻልም፣ ይገባኛል፣ ፍጼ ሊል ፈልጎ እንዲያውም ሀይሚ አለማድነ በመሀል ተሳስቶ አየክ አየክ፣ ምንሀል ለእሷ ፍላጎት እንዳለክ ጉጉት እንዳለክ እዚህ ጋር ነው የሚያስረዳው ብሎታል ማለት ነው። እና እንግዲህ እየጎተጎተ ነው። ታሌን ብሎታል። ቆይ ማሁን ማስጨነቅ ይሆናል፣ ትንሽ ተረጋጋ፣ ወደ ራሷ ትመለስ፣ ከዚህ በላይ ላበሳጫት አልፈልግም እያለ ነው። ሩኬ ያለው ማለት ነው። ሀይሚና ብሮ ብሮ እንግዲህ ይታረቁ የምትሉት እንግዲህ ያው እኔም ፍቅር ነው እያለች እሷም በዛኛው ቪዲዮ ተናግራለች ማለት ነው። ሰላም ጠነስትልኝ የቲጂ ፋሚሊ፣ ያው እንዴት አላችሁልኝ? ደህና ናችሁ? ፈጣሪ ሀገራችን ኢትዮጵያን ይጠብቅልን፣ ፍቅር ሰላም፣ አንድነትን ይስጠን እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ ተከስቻለሁ። በሀይሚዬና በምንወዳቸው በምናደንቃቸው በቀመሟ ስም ማለት ነው እንግዲህ ያው ብሮኬንም ሃይሚንም በአንድ አይን ነው የምናየው ማለት ነው። ሰሞኑን በፕራንክ መልክ ትንሽ ግጭ ግጭ ግጭ፣ ያው ፍቅር ውስጥ ደግሞ ግጭት ሲኖር ፍቅር ይጨምራል፣ ፍቅር ይደረጃል የሚባል ነገር አለ። እንደዛ ነው ባይዘዌና ከዚህ በፊትም እንግዲህ ትንሽ ተጋጭተው ያው ተርቀው ያውቃሉ። የአሁኑ ግን ትንሽ ተደጋገመ፣ ረዘም አለ ጊዜው ለማለት ፈልጋለሁ። እንግዲህ ለቤቴ አዲስ የሆናችሁ ለዚህ ቤት ቻናል ሰብስክራይብ አድርጉ፣ አበረታቱኝ። በቀንነት እውነት ሰብስክራይብ አድርጉኝ ብዬ ሳታረጉኝ አልፋችኝ አታቆም። ከልብ ነው የአመሰግነው አዎ ይሄ የምጽፉበት እጃችሁ ላይክ ሰብ የምታረጉኝ እውነት ነው። መልካም ነገር ወርቅ ወርቅ ብርፈሱበት ነው ማለት የምፈልገው። በስደላላችሁ ሀገራችሁ ያብቃችሁ ለቤተሰቦቻችሁ ፍቅር ሰላም ይስጣችሁ እያልኩኝ እንግዲህ ቪዲዮ በምለቅ ሰዓት በዚህኛው ቻናል የኮሜንት መጻፊያው ስር ሊንክ አስቀምጣለሁ። እሱ ደግሞ የዛኛው ቻናል ሊንክ ነው። እየገባችሁ ማስታወቂያ እዩልኝ። በቀንነት ያው ኢትዮጵያን ያለሁት እንግዲህ ፈመስ እስከመሆን አስቸጋሪ ነው ታውቃላችሁ። እና ሀያም ሰላሳም ሳንቲም ቢቆጥርልኝ እንግዲህ፣ ዋይፋይ ተከፍሎ ነው፣ በነፃ አይደለም። እንደ መዳብ ቤት ትንሽ ነገሮች ይከብዳሉ፣ ግን እግዚአብሔር ይመስገን ማለት ፈልጋለሁኝ። አሁንም እንደማታሳፍሩኝ ተስፋ አለኝ እና ብሩኬ እንግዲህ ከሀይሚ ጋራ ትንሽ ተጋይተዋል። እሱንም በፕራንክ የተነሳ ነው ማለት ነው እና በፕራንክ የተነሳ እንግዲህ ፕራንክ ያው ተማምናችሁ ተነጋግራችሁ የምትሰሩት ጉዳይ ነው ግን ቢሆንም እንደዚህ ደግሞ ያው ጓደኛ ሞኝ ሲሆኑ ትንሽ ከበድ ይላል ያው ትንሽ ከበድ ይላል ማለት ነው እና እሱ እንግዲህ በፊት በፍፄ ነበረ ፕራንክ አርጋው ነገሩ የተነሳው ፍፄም እንግዲህ አሁን መጥቶ ብሩኬን ቡታጅራ ድረስ ታልሄን ቡታጅራ እንሂድ ብሎ እያስገደደው ነው። ብሩኬ ደግሞ አሁን ላይ ወደ ቡታጅራ ለመሄድ ለምን ፈቃደኛ እንዳልሆነ አይገባኝም እያለ ያለው ያው ከሃይሚ ጋራ ነግሪያት አለው ሰላም እንዲወርድ ሰላም ሆነን አብረን እንደ በፊቱ እንድንሰራ፣ እንደ በፊቱ አብራኝ እንድትሆኝ ጠይቂያት ነበረ። እሷ ግን ያንን አልፈለገችም ብሏል። አለመፈለጓ ሳይሆን እንግዲህ ለጊዜው ነገሮች ሊያበሳጫት ይችላሉ። ሴት ልጅ ደግሞ በትንሽ ነገር ነው የሚከፋል ማለት ነው፣ ይታወቃል ሃይሚን ያው እንድታስቀይማት እሷም አንተን እንድታስቀይም አንፈልግም። ቢሆንም ሴት ልጅ እንግዲህ እንክብካቤን ትወዳለች ማለት ነው እና ከበፊቱ የሆነ ነገር ሲጎልባት ቅር የሚላት ነገር አለ። ሃይሚን እኔ እንደዛ ነው የተረዳት እንጂ ሌላ ነገር አስባ አይደለም። እዚህ ጋር ደግሞ ፍጼ እያለክ ነው። ሀይሚ እኔ እናንተ ከድሮ አሁን አይደለም ጓደኝነታችን፣ ከህፃንነታችን አብረን ያደግነን። ስለዚህ ሌላ ሰው ኮ አምጥታ በዛ ሰው በሌላ ሰው ፕራንክ መስራት ትችል ነበረ። እዚህ ጋር ግን በእኔ እና በአንተ በጣም ስለምትተማመን፣ በመሀላችን ያለውን ነገር ስለምታውቅ፣ ለዛ ነው አምጥታ ፕራንክ ያሰራች እንጂ ሌላ ሰው አቅቷት አይደለም ማምጣት ብላ ካለች እንግዲህ ብሎ ካልፍጼ ማለት ነው። ያው ልትረዳህ ይገባል። ስለዚህ ቡታጅራ ካልሄድን ብሎ እንግዲህ የሙጥኝ ይዞታል ማለት ነው። ብሮኬ ደግሞ እንግዲህ ወደ ቡታጅራ ለመሄድ ትንሽ እያቅማማ ይገኛል። ለምንድን ነው እያቅማማ ያለው? እሷ አሁን ቤተሰብም ብላን ሄደችው። ቤተሰብ ብላ እስከ ሄደ ድረስ ከቤተሰብ ጋራ ይህኒ ዘና ፈታ ትበል። እዛ ቤተሰብ ጋር ሆና ደስተዋል ማጨለም አልፈልግም ትንሽ እረፍት አድርጋ ተረጋግታ ስትመለስ አገኛታለሁ እያለ ነው ብሩኬ ማለት ነው። ፍፄ ደግሞ አይሆንም፣ ወደ ቡታጅራ መሄድ አለብን ቀጥታ። ለምንድን ነው እምቢ የምትለኝ? እመነኝ፣ እዛ ተሄን ነገሮች ይስተካከላሉ እያለው ነው እንግዲህ። ከቤተሰብ ማስቀረት አይቻልም፣ እውነት ነው፣ ያው ከቤተሰብ ማስቀረት አይቻልም። ግን ነገሮችን እንግዲህ ያው ሰዓት አታጣም ደውላችሁላት የሆነ ቦታ እንግዲህ ካፌ መናፈሻ የሚሆን ተገናኝታችሁ ያለውን ነገር መነጋገር ይገባችኋል ማለት ነው እንጂ ነገሮችን ባይዘዌ ቆይ ነገ ዛሬ እያላችሁ ክፍተት ተሰጣችሁት፣ ያ ክፍተት እየጠበበ አይሄድም። ምን እየሆነ ነው የሚሄደው? ጭራሽ እየሰፋ በመሀል ደግሞ ሌላ ወሬኞች በመሀል እየገቡ እያቃጠሩ የእናንተ ፍቅር እንዲጨልም ያራረጋችሁትን በቃ ትንሽዬ እንከን ታየ ታየን። በአሁን ሰዓት እኛ ሰውን ለማጣላት እንጂ ለማስማማት አንሄድም። እዚህ ጋር ግን ፍጼ ምንም ነገር ሳያንገራግር ሃይሚንና ሮኬን እንግዲህ ለማስታረቅ ነው እየሄደ ያለው ማለት ነው። ምንም ነገር አልከፋውም በፕራንክ እነሱ ያው ተጣልተዋል በፕራንክ በማይሆን ነገር ከሆነ ደግሞ ሰው እኮ በደህና ነገር አይጋጭም። በማይሆን በተልካሻ ነገር ነው እንግዲህ ሀይሚና ብሮኬ ከዚህ በፊት የተጣሉት ቪዲዮ ላይ አይታችሁ ከሆነ እኔ እዚህ ጋር መድገም እንትን አይልብኝም። ግን ቪዲዮ አልሰራሁባቸው በዛ። ግን ያው እየተከታተልኳቸው ስለሆነ ሁላችሁም የተከታተላችኋቸው ነው። ያው የምንወዳቸው የምናደንቃቸው ተወዳጆች እንቁ እንቁዎች ማለት ነው። እና በቃ አሁን የዩቱበሮች ድምቀቶች ናቸው። እንግዲህ ከነ አብሪሽና ሩታ ቀጥለው ድምቀቶቻችን ናቸው። ግን እዚህ ጋር ሁለቱም በመሃላቸው መፈላለግ አለ። ሀይሚም ጨክን አይደለም። ብሩኬም እንደምታዩት እንግዲህ እዚጋ ከፍፄ ጋ ሲያወራ እንደውም ሀይሚ እያለ የብሩኬን ስም የፍጼን ስም ተሳስተ ሀይሚ ብሎ ነበረ። አየክ እያለው ነው እሱም ማለት ነው። እና አየክ በስም ስህተት እራሱ በመሀል ሀይሚ ብለካል የኔን ስም ተሳስተክ እያለው እያስረዳው ነው። ቢሆንም ግን ቡታጅራ ሄዳችሁ እሷንም ዘና አርጋችሁ ያለውን ነገር ደግሞ እንግዲህ በጠረጴዛ ዙሪያ ፊስ ለፊስ ብትነጋገሩ እውነታውን ነገሮች እየጠበቡ ይሄዳሉ። ያው ፍቅር መሀል ግጭ ግጭ አይጠፋ ግጭ ግጭ አይጠፋም። ለምንድን ነው እንግዲህ በፍቅር መሀል እንደዚህ በጓደኝነት ሆናችሁ የሆነ ነገር ስትጣሉ ምን እየሆነ ነው የሚሄደው? ፍቅራችሁ እየጨመረ ነው የሚሄደው ቢያንስ ለአንድ ቀንም ለሁለት ቀንም ወይ ሳትደዋወሉ ወይ ቴክስት ሳትጻጻፉ ልትቆዩ ትችላላችሁ እና በዛ መሀል አይጽፍም አጽፍም የሚባል ነገር አለ። ፍቅራችሁ ፍላጎታችሁ እንግዲህ ልባችሁ ላይ ያለው እየጨመረ እየጨመረ ይሄዳል ማለት ነው። አሁንም የምንለው ቡራና ብሩኬና ሀይሚ መታረቅ አለባችሁ። እርቅ ፍጠሩ፣ በቃ እርቅ፣ እርቅ በቃ እርቅን የማይፈልግ ሴጣን ብቻ ነው። እና እዚጋ ደግሞ ፍጼ በቃ አስተዋጽኦ እያደረገ ነው፣ መስዋዕት እየከፈለ ነው። ብሩኬ ደግሞ ወደ ቡታጅራ መሄድ አለብክ። ምንም ማስተዋ ማስጨነቅ አይሆንም ጌታን እመነኝ። ደስ ይላታል ብሎ እያለክ ነው። ደስ ይላታል እንጂ አይከፋትም። እሷም ይሄኔ ብዙ እያሰበች ነው። ለምንድን ነው እንደዚህ የጨከነብኝ ትላለች፣ ሀይሚ ማለት ነው። ስለዚህ ሀይሚን ማስጨነቅ አይሆንም። ብትሄድ በጣም ነው የምትደሰተው። እና ምን ያህል ለእሷ ፍላጎት እንዳለክ፣ ምን ያህል እንግዲህ ለእሷ ፍቅር እንዳለክ ነው የሚያስረዳው። በተረፈ እንግዲህ ሰላም ፍቅር እንዲወርድ እመኛለሁ ወዳችኋለሁ የዛሬ ቪዲዮ ይሄን ይመስላል ለቤት አዲስ የሆነ ሰብስክራይብ እያደረጋችሁ አበረታቱኝ ቻው መልካም ጊዜ